ጭ ቪታሚን ብላ ሰጠችኝ አለች ያንን ከዋጠች በኋላ በአፍ ባፍ ፍንጫ ደም ይወጣል በአፍ ባፍ ፍንጫ ደም ይወጣል አውጥተው ከዛ ኢሻራ ላይ ተለዋት ከዛ አንስቼ አሁን ሀኪም ቤት ገብታለች ሙስተሽፈተል ሰልማን ዱያት አለው እና ደግሞ ከዛ በኋላ ደግሞ መልሳ ደላለዋል ሌላ ልጅ ትልቃለች ደላላይቱ እና ሴትዮዋ ይተዋወቃሉ ከዛ ደግሞ መልሳ ሌላ ልጅ ስትልቅ ያችንም ደግሞ ምን እንደሰጠ አይታወቅም ልጅቱ አሁን ሞታለች እና ውሰዱ እያለች ነው፣ ሴትየዋ ማለት ነው። ባክሽ በየቦታው ትደውላለች ትወስዳለች፣ ግን ምን እንደምሰጣቸው አላውቅም። አሁን የኛ በቃ ሰውነቷ ልክ ብሎ አብጣለች፣ ምንድነው የሰጡች ስላት። ሰላም ሰላም ሰላም፣ በእናንተ በአለም ዳርቻ ያላችሁ በስምዱ ቻናል ተከታታዮች እንዴት ናችሁ? ሰላማችሁ በዘዘት ይበልልኝ። በቅድሚያ እንዳቀረብኩት ሪከርድ ሰምታችኋታል ብዬ ተስፋ አደርጋለሁ ሪከርዱን እና እህቶቼ በአረብ ሀገር ያላችሁ በተለያየ ቦታ ያላችሁ ማለት ነው። በሰው ቤት የምትሰሩ እንደኔ የቤት ሰራተኛ የሆናችሁ አንዳንዴ በደላላ በማናቀው ስራ በማይታወቅ ስራ የማይታወቅ ደላላ በጭንቀት እንሄዳለን ስራ ከዛ ባለፈ ደግሞ በጣም መጥፎ ስራ ይሆንና ምግብ የሌለበት ወይ ከአቅም በላይ ስራ ጫና ያለበት በጣም ከባድ ስራ ሊያጋጥመን ይችላል። ልንታመም እንችላለን። አንደኛ ስራ ስንሄድ በማይታወቅ ስራ ባንሄድ የተሻለ ነው። ያኔ በማይታወቅ ደላላ በሚታወቅ በሚታወቅ ብንሄድ ስራ ጫና እንኳን ቢኖረው አስተያየት እያደረግን ተነጋግረን መስራት እንችላለን። እህቶቼ እና እኔ ልላችሁ የምችለው በማይታወቅ ደላላ ስራ አትሄዱ። በመጀመሪያ ነገር ማለት ነው መገኛ በሌለው አድራሻ በሌለው የሆነ ችግር ቢያጋጥማችሁ ወድቃችሁ የምትቀሩበት ነገር ሊሆን ስለሚችል ሁላችንም በማናቀው ደላላ ላለመሄድ ራሳችንን ማሳመን አለብን። ስራ አጥተን ብንቀመጥ ይሻላል ሄደን አደጋ ላይ ከምንወድቅ ማለት ነው። አሁን ይቺ እህታችን የስራ ጫና ይሁን የሌላ ችግር ይኑራት ያው እያመማት ነው። ይሄን መድኃኒት ያው የሰጠቻት መድኃኒት እንግዲህ የቪታሚን መድኃኒት ነው ብላ ነው የሰጠቻት። ከዛ በፊት አሁን የሰማችሁት ሪከርድ ስራ ሄዳ፣ ከዛ ሌላ ልጅ ሄዳ ደላላም ታውቃለች። ይህን ችግር እንዳለ ከቤት ማለት ነው ሴትየዋ መጥፎ መሆኗን እና ክኒን ሰጥታት ነው እንግዲህ ክኒን ምን ክኒን እንደሰጠቻት የማይታወቅ መድኃኒት ስለሆነ እንግዲህ ውስጧን ጎድቷል። ተጎድታለች፣ እንግዲህ ሞታለች። ሚወሰዱ ነው። ሰምታችሁታ ሪከርዱን ማለት ነው እና ይሄ በጣም በብዙ ጊዜ የሚያጋጥም ነው፣ በየቦታው በየስራ ያለን በየቦታው በየአካባቢ የሚያጋጥመን ችግር ነው እና ህጋዊ ያልሆንን በጣም ብዙ ልጆች ያለን ወረቀት የሄደለን ስራ እንደልፈለግን አናገኝም። አሁን እንደ በፊት አይደለም፣ ሁሉ ነገር ተቀይሮ እርግጥ ነው ግን፣ ከራሳችን የሚበልጥ ነገር የለም። ምክንያቱም አደጋ ላይ ከምንወድቅ መጠንቀቅ ይሻላል። መጀመሪያ በማይታወቅ ስራ አለመሄድ ከዛ ደግሞ በምንሄድበት ስራ ባመመን ጊዜ ማለት ነው፣ ሲያመን ማንኛውም መድኃኒት ተቀብለን መዋጥ የለብንም። የምን መድኃኒት መሆኑን ማረጋገጥ በመጀመሪያ ነገር፣ የሚያመንን ነገር ደግሞ ማወቅ፣ ከዛ ህክምና መሄድ ህክምና መሄድ አለብን። አሁን ራሱ ፓናዶር ራሱ ብዙ አይነት ፓናዶር ነው ያለው። እነሱ የታመሙት በሽታ ለእኛ ላይሆን ይችላል። ለእነሱ የታዘዘ መድኃኒት ነው ለእኛ የሚሰጡን፣ እና ለጊዜው ሻል ያደርገናል የተሻለን ይመስለናል፣ እና ወደ ስራችን እንገባለን። ግን እየተጎዳን ነው፣ ምክንያቱም ሳንታከም ነው የወሰድነው ያን መድኃኒት። እና ህክምና ብናደርግ የቀረ ቀርቶ ህክምና አድርገን ተመልሰን ወደ ስራችን ስራችን ብንሰራ የተሻለ ነው እላችኋለሁ እህቶቼ እና የምመክራችሁ ያው ከእናንተ አውቄ አይደለም፣ ግን የማያውቅ ሰው ይኖራል፣ ይሄን የማይረዳ ሰው ሊኖር ይችላል። ከዚህ ከሁላችን አንዳችን አንድ ሰው ከተረዳ ይህን ሀሳብ ካዳመጠ ሊጠቅም ይችላል በሚል ነው እና ያገኛችሁትን መድኃኒት አትውሰዱ። ዶክተር ጋር ሳትሄዱ ሳትታከሙ ሳትመረመሩ አትዋጡ። ማንኛውንም ክኒና ፓናዶልም ቢሆን በጣም በተደጋጋሚ ስንውጠው በሽታ ላይ ነው የሚጥለን። ራስ ምታት የሚያምን ከሆነ የስራ ጫና፣ የእንቅልፍ ማጣት፣ የዛ ሊሆን ይችላል። የሴቶች ችግርም ካለ ያ ሊያምን ይችላል። እና ቅድሚያ ህክምና መሄድ ነው። ህክምና መሄድ፣ መታከም፣ መመርመር፣ ችግሩ ምን ላይ እንደሆነ ማወቅ አለብን። ከዛ በተረፈ ደግሞ ስራችን በምንሰራበት ጠዋት ተነስተን ያኔ በሽታ ላይ የምንወድቀው የሚመስለኝ ማለት ነው። እኔ ጫና የስራ ጫና ወደ ላይ ወደታች እንላለን። ጠዋት ተነስተን ወደ ስራ ነው የምንሮጠው። ቁርስ አንበላም በብዛት ማለት ነው። ቁርስ በሰዓቱ አንበላም፣ በሰዓቱ ውሃ አንጠጣም። ለራሳችን ጊዜ መስጠት አለብን። የአረብ ሀገር ስራ ሀያ አራት ሰዓት ብንሰራ አያልቅም ስራው። ተነው ቁርሳችን በሰዓት ቁርሳችን መቁረስ ከዛ ወደ ስራችን ሰላም አውለን ብለን ወደ ስራችን መግባት፣ ምሳ ሰአታችንም በምሳ ሰዓታችን ስራችን አቋርጠን ምሳችንን መብላት፣ ራሳችን መጠበቅ፣ ውሀ መጠጣት፣ በጣም አለመጨናነቅ፣ እራሳችን መጠበቅ አለብን ብዬ ነው መመክራችው። አዲስ የመጡ ልጆችም እንደዚሁ ራሳችሁን መጠበቅ አለባችሁ። አረቦች የሚሰጧችሁን ነገር ሁሉ ጤነኛ ነው ማለት አይደለም። ሁሉ መድኃኒት መድኃኒት ይሆናል ማለት አይደለም። በእርግጥ እንደዚህ ሁሉ አረብ መጥፎ ነው እያልኩ አይደለም። በጣም በጣም ጥሩ መልካም የሆኑ በጣም ጥሩ ሰዎች የሆኑ አዛ የሆኑ አሉ። በዛ ልክ ደግሞ በጣም መጥፎ የሆኑ ግዴለሽ ያላቸው ለሰው ምንም አይነት አዜነታ የሌላቸው ደግሞ አሉ እና ራሳችሁን ጠብቁ። እህቶቼ በያላችሁበት በዓለም ዳርቻ ያላችሁ ራሳችሁን እንድትጠብቁ እህቶቼ እንደኔ ስደተኛ የሆናችሁ ከወዲሁ ሀሳቤን እለግስላችኋለሁ እና ይህን ቻናሌን እየገባችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ደግሞ በአክብሮት ጠይቃለሁኝ። ማንኛውንም ክኒና ከመውሰዳችን በፊት ደግሞ ጓደኛ እህት ካለን ማሳየት ጥሩ ነው። ለሰዎች መንገር ምን አይነት መድኃኒት መሆኑ ቢያንስ የሚያውቅ ሊኖር ስለሚችል ከመሀላችን ማለት ነው። በተረፈ ግን ሐኪም ያላዘዘላችሁን ማንኛውንም መድኃኒት እንዳትወስዱ እህቶቼ፣ እንዳትወስዱ። ራሳችሁን ተጠብቁ፣ ተጠንቀቁ። እና በዓለም ዳርቻ ሰላማችሁ ብዝዝ ይበልል ይለውላችሁም ሰላም ብያለሁ።